የተማረ ሰው እንደሚጠቅም አውቃለሁ። ይህ ሰውዬ ለዚህ ደረጃ አንደኛ ማለት ነው። ሀያ ብር ከተገኘ አስር በሱ ነው፣ አስር የእኔ ነው። ባለቤቱ ትርፌ ጋራ ነው። አሁን አንዱ ወገደች ዘጠኝ ሆኖ ይገባሉ። ዘጠኝ ሆኖ ይገቡና የሁለት ሰው ነው የሚከፈለው። ሰላም ለዚህ ቤት ጋሽ አሊ ሰላም ነው። ሰላም ውዴትዳ ፋሚሊዎች ሰላማችሁ ባላችሁበት ብዝት ይበል ዛሬ መልጣዎት ለየት ባለ ቪዲዮ ነው በጣም ሙስሊሙ ባለአጭር ቁመቱ አባታችንን የአሁኑን የአየር ኃይል አዛዥ ይልማ መርዳሳን ጨምሮ እጅግ በጣም ሽልማት ያበረከቱ የአስራ አምስት ብር ሽልማት የሰጡ ትልቁ ደግ አባታችን ወሊሶ ከተማ ላይ እንዳለ በነፃ የመገቡ በዘጠናዎቹ ትውልድ ከሳቸው ዛሬ ፓይለት አብራሪ ነኝ ውጭ ነኝ የት ነኝ ያለ ሰው የሌለ የለምና። እሳቸው ግን ምን ሁኔታ ላይ ናቸው ያሉት? በጣም የሚያሳዝን ይመስለኛል፣ ያሉኝ እንደዛ ነው። ምንድን ናቸው? የት ናቸው? በምን ሁኔታ ላይ ናቸው? መሰማት ያለበት ታሪክ ነው እና ቤተሰቦቼ፣ እዛ እነሱ ጋር ውስጄ ያለውን እሳቸውን ለማግኘት እኔ ራሱ ጓጉቻለሁ። እንግዲህ አብረን ምን አይነት ታሪክ እንዳላቸው የምናይ ይሆናል። አብረን ወደዛ እንሂድ። ቤተሰቦች ፋሚሊ፣ እንግዲህ የምንገኘው እንግዲህ ሁሉ ሰው ልጅ ነው ነው። ጋሻሊ ጋር ደርሻለሁ። እንግዲህ ጋሻሊ ጋር ሰላም ለዚህ ቤት። ጋሽ አሊ እንዴት ነው ሰላም ነው? ሰላም ነው። እንዴት ነው? እንግዲህ ዛሬ ሻይ ቤት ነው ያለ ነው። እንግዲህ ቤተሰብ እንደምታዩት ጋሽ አሊን ለማናገር ነው የመጣ ነው። ያለውን ነገር የምናናግራችሁ ይሆናል። አሪፍ ምቹ ቦታ ስናገኝ የምንለው ይሆናል። እሺ እንግዲህ ቤተሰቦች እንግዳችን ብለን የመጣንበትም ዋና ዓላማ ነኛ ሌጀንዳችን እንግዲህ የከተማዋ ብዙ ባለ ታሪክ ነው ብለን የመጣ ነው እሱ ጋ ነው። እንግዲህ አመሰግናለሁ። እንግዲህ ጉዳይን ፍሬን እና ሁኔታውን ተቀብለ እንዲሁ ለቃለ ምልልሱ ስለተገኘ በጣም ደስ ብሎኛል። እና እስቲ ራስን ጋሽዬ በማስተዋወቅ ያው አንቱ ነው ምለው ግን ያው አንተ ነው የሚባለው ችግር የለውና ራሱትን በደንብ አስተዋውቁልኝና ያለውን ነገር ራሴ በመጀመሪያ የሰብች ነበር ሚሰራ አይ ስሞትን እንደው ስሙ አሊ ሻይ ቤት ነው የሚባለው። አባቴን ቀርቶ አሊ ሻይ ቤት ነው የሚባለው። ቅጥል ስሜ ደግሞ አሊ ውሾ ነው የሚሉት። አሊ ውሾ ወይ አሊ ሻይ ቤት ነው። ብዙ ሰው እንግዲህ ሻይ ቤት እንደ አባት ቅጽል ስም እየተወሰደ ጥሩ ነው እንግዲህ አሊ ሻይ ቤት ነው የሚባለው አባቴም ያው ሻይ ቤት በሉት ያው የምታወቅበት የሥራ ሪፎርም ነው በማለት እንደዛ ነው እና አሊዩ ሾው ይሉኛልም አንድ በቅጽል ስም ብለዋል እንግዲህ የኔ አባት እንደው እንደ ታሪክ ለመጠየቅ ያክል እንደው እስቲ ከተማዋ ላይ ይህን ስራ የጀመሩበት አመተ ምህረት በስንት አመተ ምህረት ነው ለምን ያህል አመታትስ ሰሩት አሁንስ ምን ላይ ኖት የሚለውን እስቲ በደንብ ለምሳሌ ሰኞ ቀን ነው፣ ከአስሳት ወጥቼ ጫተራ ድንጋይ አስቀምጬ ምንም የለኝም፣ ምንም የለኝም፣ ምጅጃውን እንደ ምጅጃ አረኳችሁና ጭጄ በአስሳት ጀመርኩት። ከዛ ገበያ መጣ። ገበያ ውስጥ ሲመጣ የሰው ብዛት ሲጨምር

አንድ ግለሰብ ቤት ተከራይቼ በአምሳ ቤት ብሬን እንደተከራየው ሲኖር ሲኖር ሰውን በዛ ሰው ሲበዛም እሱ ደግሞ ህብረተሰቡን በምን ጥሮ እንት ማቀፍ ይችላሉ? በምንድን ነው ማዝናናው አልኩና ባለኝ አቅሜ ስፖርቱም ለማቃቆም ሞከርኩ

ውድድሮችን እያካሄዱ ያካዱ እ ምንም ባይኖር እንደው እንደው እዛው ውጭ አካባቢ ስራ በጀመሩ ሰዓትም ለሰዎች ለሰዎች ሰርተው ለማነሳሳት አደረኩ፣ እና ከዛ በአንድ አካል ደግሞ የማጣት እንትን አጋጠመኝ። አንድ ገዝቼው ነው ተከዳው፣ በዛም አልተፍሳጨውም። የግለሰብ ቤት መጥቼ ለጋራ ስራ ጀመርኩ። አሁንም እስካሁን ድረስ አላህ ምስገነው ጅጋነ ድራሰው በልጆቹ ቢናንት መስሪያ ቤቶችም አንዳንድ ነገሮች በማድረግ አሁንም ቢሆን አሁንም ስራው ላይ ነው። ከ1988 ጀምሮ ራሱ ስራ አሁን ቤት ስራ ላይ ነው እንጂ ይሄ ነው የሚለውም ንብረት የለኝም። ትክክል ትክክል አዎ፣ ብዙ ጊዜ ያው ሲወራ ሰምቻለሁ። ያው ማለት እኔም የኖርኩበት ታሪክ ነው፣ እዚሁ ሀገር ልጅ ተወላጅ ስለሆንኩኝ። እንግዲህ እንዳሉት ጋሽ አሊ አሊ ሻይ ቤት በማለት ነው ማናቸውም የዘጠናዎቹ ትውልዶች እማያውቃቸው የለም። በጣም ገራገር ወርቃማ ልብ ያላቸው የወሊሶ ሌጀንድ ናቸው፣ ምንም የማይስተካከለው በእኔ አመለካከትም ብቻም ሳይሆን ብዙሃኑ የሚነግርሉት ስለ እርሱ መልካምነት ስለቸርነቱ ምናምን ሲነገር የነበረ እየተነገረም ያለ ነውና። ግን እኔ ያልገባኝ ነገር በመጀመሪያ አካባቢ እኔ ሳከው ሻይ ቤቶት እዛ የክርኪሷ መግባ አሁን ኪያር ቤት ነበረና እዛ ብዙ አመት አገልግሏል ያ ሻይ ቤት እያለና እንደው እስቲ ስለዛ ሻይ ቤት እንደው እንዴት ነበረ? ወደዛ የገቡበት የዛ የመጀመሪያው ሻይ ቤቱ ተከራይቶ መስራት የጀመሩበት መስራት የጀመርኩበት ውጪ ነበርኩ። ሰውየው ና ትንሽ ሰውየው ወደ ገንዘብ ፍላጎት ስለነበረው ና እኔ ቤት በአምሳ ብር ተከራይ በአምሳ ብር ተከራይቼ በቃ ዝንጅብሉ በግፍ ነው የሚመጣ ሳባዦችም ይሰርቃሉ። ከዛ ምን መለንኩም እኔ ብቻ ደግነት ነው በማስበው። አሁን እዝቡ ወደ አሊ አባታችን ማለት መጣ። አሁን ምን ደሞ ብሎ አሁን እነሱ ናቸው ያግዙ ነበረ። አሁን ተቋረጠ እንጂ ጡረታ ብሎን በምን እንደሆን አልታወቀም አሉኝ። ተዛ እንዳልኩ መስሪያ ቤቶችም ሲሄድ ይህ ሰው እኮ ብዙ አገልግሎናል፣ ብዙ ነገር አድርጎልናል፣ የሆነ ነገር ስኳር ብሎ ይሰጠው ብሎ ሌላው ሲክለክሉ ይሰጡናል አንዳክሉ የመንግስት መስሪያ ቤቶች በጣም ድጋፍ ያደርጉብኛል። ምስጋና ሊነሱ ነው። ወጣቱም አሁንም ደሞ ተቅብሎ ሲመጡ አንዳንዳቸው ሌላ ቀየሮ ሲመጡ ሂሳብ አለብን ብሎ የሚከፍሉ ወጣቶች አሉ። የበፊቱ ታሪክ የፊቱ ታሪክ በጣም ደስ ይላል። እና ያው እንግዲህ ሰዎች አሁን ድረስ መንገድ ላይ ሲያዩት እንደው ድሮ በእኛ ዘመን ያው እውነት ነው ትክክል ነው፣ ሁላችንም የጋሽ አሊ ሂሳብ አለብን ምክንያቱም ልጅነት አጥቅቶን እንደው በእምነት ነበረ። ዝም ብሎ ሰው ይበላል፣ ይመገባል፣ ሻዩን፣ ዳቦን በደንብ ይበላል። ኤክሰስ ይበላና እንግዲህ ሂሳብ ዝም ብለው የተመሰለውን ነበር የሚከፈለው ለእርሶ። እና በዛ ሰዓት በጎን የሚሾልክ ብዙ ሰው አለ፣ በዛም ያመልጣል። አሁን እነዛ ሰዎች እንግዲህ ትዝ እያላቸው ካደጉ በኋላ የእርሶ ሂሳብ አለኝ እያሉ ባገኙት ቁጥር ይሰጣሉ፣ ይሰጣሉ። አሁን አንዱ ነገዲች ዘጠኝ ሆኖ ይገባሉ ዘጠኝ ወር ገቡና የሁለት ሰው ነው የሚከፈለው የሰባቱ አይከፈል። አንድ ጊዜ የዛሬ ሁለት አመት ጦም ነበረ አሰበና፣ አንድ ሺ አይደለም አስር ሺ ምናምን ብር ላከ አሜሪካን። እናዋለሁ የነበረበትን ዳ የነበት ሁሉ አስቦ ነው። አሁን ዘጠኝ ሆኖ ሲገቡ የሁለት ሰው ይከፈልና የሰባቱ ይሆን ይወጣል። አሁን እኔ ዝም ብላችሁ አለው። አዎ አሁን ነገር ነበረ፣ በጣም ጥሩ ገጠመኝ። ሰራፊቁም ሰራፊቁም ፖሊሱም፣ የመንግስት ሰራተኛው አሁን ምንም እና ማንም የለም። ማንም ሰው እንደዚህ በኔ ላይ ስብሰባም ሲወጣ ናውጥ በግድ የሚለኝ የለም ማዋጮ በግድ ምጥ የሚለኝ የለምትክክል ያቃሉ ይረዳሉይረዳሉ ሁሉም በዚህ አካባቢ ትውልድ በጣም ይረዳል። ያሁኑ አይደለም፣ ለመጀመሪያ ትውልድ በጣም በጣም በክልሉ ለምሳሌ በዚህ ኦሮሚያ ክልል ተብሎ በትውልድ እንደሱ መልካም ወጣት የለም። ያሁን ወጣቸው ምርካም ወጣቶች አሉ። ለከከከ የነበረው ነገር ያደርጋል። ጥሩ ነው። የኔ አባት እንደው እንደው ብዙ ታሪኮች ሰምቻለሁ። ያው እኔም አይቻለሁ የኖርኩበት እኔም የርሶቱ ልድ ነኝና፣ እኔም በዘጠናዎቹ ምንም ወሊሶ ከተማ ላይ፣ በነገራችን ላይ ወሊሶ ከተማ ላይ እውነት ለመናገር የእርሶን ያህል መልካም ሰው መናገር ቅድሚያ ይከብደናል። እንደው የዘጠናዎቹ ትውልድ መላው ከተማው እንደው መልካም ሰው ቢባል በወርቃማ ነገር በትክክል የሚናገር የመጀመሪያው ወርቃማ ሰው ኖት ለማለት ምንም የማንገራግር ነገር ነው እና በዚህ አጋጣሚ ግን እንደው የሰማዋቸው ገጠመኞች አሉ እንደው ጋሻሊ በጣም ትልልቆች ዛሬ በሀገር ደረጃ በውጭ ሀገር በተለያዩ ሀገራት በመንግስት ተቋማት ያሉ ትልልቅ ጀነራሎች እንግዲህ የአሁኑን የአየር ኃይል አዛዥ ይልማ መርዳሳን ጨምሮ እጅግ በጣም ብዙ የሚባሉ ሰዎችን እንደሸለሙ ሰምቻለሁ። እንደ ስለዚህ ያሉት ነገር እንደ ውስጥ ያጫው የተማረ ሰው እንደሚጠቅም አውቃለሁ። ይሄ ሰውዬ ለዚህ ደረጃ ይደርሳል ብ አይደለም ይልማ መርዳሳ ይልማ መርዳሳ አንደኛ ሲወጣ አስራ ምስሉ ሸለም ጎበስ ተማሪ ነበር። ጎበስ ተማሪ ነበር። አሰም ሱ ሸለምኩት። ተከታዮቹ ሲመጡ እኮ ነው አንድ ጊዜ እኮ ብቻ አይደለም፣ የጎበላም የጎበናም ሲመጣ ደብተር ይገዛላቸዋለሁ ከዛም ሲመጣ ደብተር ያለ ነገር ይጨርሳለሁ፣ ይጠፋለሁ። አሃ ተሙ ለኔ መክፈል አለበት፣ ለኔ የሆነውን ንብረት መሰጠት አለበት ነው። ትክክል ነው። በጣም ደስ ይላል እንግዲህ ተመልካቾቻችን ምን እያሉ ነው? ለማብራራት ያክል የአሁኑን የአየር ኃይል አዛዥ የኢትዮጵያ አየር ኃይል ይልማ መርዳሳ እንግዲህ እዚህ ደጃዝማች ገረሱ ዱኪ ወሊሶን የተማሩት በጣም ጎበዝ ተማሪ ነበሩ እና እሳቸውን ብቻም ሳይሆን እሳቸውን አስራ አምስት ብር ሸልም ያለው ይልማ መርዳሳን አስራ አምስት ብር ሸልም ያለው ጎበዝ ተማሪ አንድ ስለወጡ እሳቸውን ብቻም ሳይሆኑ ዛሬ በትልልቅ ደረጃ በመንግስት ተቋማት እንዲሁ ደግሞ ቀንቷቸው እጅግ በጣም ትልልቅ የተለያዩ የአውሮፓ ሀገራት ዓለም ሀገራት ያሉ ትልልቅ ሰዎችን ሸልም ያለው ቤተኛውም ከኤሌመንተሪ ጀምሮ የሚማሩትን ጎበና ራስ ጎበና የሚማሩት ሁሉ ይማር የሚማሩትን ያለኝን የሰራውበትን ብር እሸልም አለው። ከዛ በኋላ ደግሞ ብር ሳጣ ምንም ሳይኖር ደግሞ እጠፋለሁ እና እንደዚህ አይነት ነገር አጋሉ። ግን ያው ትውልዱ አሁንም ጋሽ አሊ እንደማየው ሻይ ቤታቸው ነው መገኘው እንግዲህ የራሳቸው ሙሉ ለሙሉ ስራ እየሰሩ አይደለም ይመስለኛል፣ አይደል? እንዴት አሁን ያሉበት ሁኔታ እስቲ ሙሉ ለማብራራት ያለው ያለውበት ሁኔታ። እሺ፣ ሀብ ከተገኘ አስር ወሱ ነው አስር ወይ እኔ ነው ባለቤቱ። ትርፌ ጋራ ነው ትርፌ ጋራ ነው። አሃ፣ በዚህ አይነት ነው። አያስቀኝመኝም ማስቀኝ ወንም በፍጹም ማናገረኝም። የመሰለን ሰርተን እኔ በጉልበት እንቅልፍ የለም ይሰራለው፣ ያከፍራለው። ለራሴ የሚሆነኝ ነገር አሁን የለኝ። አሁን ግን ወደ እጅነት ስለመጣው ትውልዱ የሆነ ነገር መፍጠር አለበት። እኔ በቅ በሚገባ በጣም ያሳዝናል። አሁን ለምሳሌ በትልልቅ ኦሮሚያ ክት ውስጥ ባለስልጣኖች አሉ፣ ያስታውሳሉ መስተግበር አልቻሉም። ትልልቅ እዚህም የፓርቲ ሊቀወንበር ማነው፣ አቶ ለማ ብዙ ጊዜ ያስባል ግን አልተሳካለትም። ነገላል እሱ ወደ ገለላ ደርጋላል ጆኒ ማሉት አሁን ትውልዱ ለእኔ የሆነ ነገር ያከለም ሰራው እንጂ በቃ ይኸው ነው እንግዲህ በጣም የሚያሳዝን ታሪክ ነው የነገሩኝ። ማለት እኔ እንደዚህ አልጠበኩም። በነገራችን ላይ እንግዲህ ማለት ትላንትና በዘጠናዎቹና በሰማንያዎቹ ላይ ምንም የሌላቸውን ሲመግቡ ዘጠኝ ሆኖ ገብቶ ሁለቱ ከፍለው ሰባቱ ተጠቅመው በነፃ የሚወጡበት እያወኩኝ እንግዲህ የምሰራው ለህዝብ ነው፣ የሰራሁትም ለህዝብ ነው። ለዛ ምስክር ደግሞ ነዋሪውና የዚህ አካባቢ ወሊሶና አካባቢዋ ጠቅላላ የገጠራማው ክልል ጨምሮ አሊን የማያቀው ሰው የለምና፣ ግን በዛ ህይወቶች ውስጥ አልፌ እንኳን ዛሬ የራሴ የግሌ የምለው ስራ የለም። ስራውንም ሻይ ቤት ነው ግን እየሰራ ያለሁት ትርፍ ለጋራ ነው አስር ብር ማገኘ ከሆነ አምስት ብር ለባለቤቱ አምስት ብር ለኔ ነው። በዚህ ዘመን እንደዛ ያገለገለ እንደዚህ ያገለገሉንን ጋሻሊን እንደው ውድ የሀገሬ ህዝቦች እናንተ ደጋግ የኢትዮጵያ ህዝቦች እውነት ለመናገር ይህንን እንግዲህ ንጉስ ዛሬ ትልልቅ ደረጃ የደረሱ ትልልቅ የሚባሉ እንዳልኳችሁ ለመጥቀስ ያክል ይልማ መርዳሳን ጨምሮ የአየር ኃይል አዛዡን ኢትዮጵያ ዋና በአሁን ሰዓት እሳቸውን ጨምሮ የሸለሙ በነበራቸው ሰዓት ለህዝብ እያንዳንዱ ለማበረታቻነት ያደረጉ ጋሻሊ ዛሬ ጋር ግን ትርፍ ለጋራ ሻይ ቤት እየሰሩ ነው ያሉት፣ ከ1988 ጀምሮ አሁን ድረስና። እንዴት ነው ይህ ትውልድ? እውነት ለጋሻሊ ይሄ ነው የሚገባው? እሳቸው ላሰጡን በረከት እሳቸው ለሰጡን የሰዋዊነት ስብዕና፣ የመልካምነት ገጽታ ወርቃማ ልብ ተምሳሌት የሚመስሉትን ነገሮች በምላሳችን ብቻ መናገር ሳይሆን እውነት ለእሳቸው የሚገባው ይሄ ነው ወይ? ዛሬ እሳቸው የራሳቸው እኮ እንደ ማንኛውም ሰው በጣም ለሰው ንፉግ ሰውና ፋጊ የሆኑ ነገሮች ቢሆኑ ኖሮ የራሳቸውን ንብረቶች የራሳቸው ነው የተሳራቸው የራሳቸው ነገር መያዝ አይከብዳቸውም ነበር እና ግን እናንተ ደጋግ የሆኑ ሰዎች ህዝቦች የምታሳፍሩኝ አይመስለኝም እና በጣም ነው የሚያሳዝነው እንዳሉኝ ማለት መቀጠል አልቻልኩም። ምክንያቱም ታሪኩ ትንሽ እንትን ነው። ትርፍ ለጋራ ነው የምሰራው ሲባል በዚህ ዘመን እንግዲህ የነበራችሁ የዘጠናዎቹ ትውልድ የሌላችሁ ደግሞ በአፈ ታሪክ የሰማችሁ ስለሚመስለኝ እሳቸውን እንግዲህ ስልካቸውንም ማስቀምጣለሁ፣ አካውንትም ማስቀምጣለሁ፣ ሐሳብም መቀበላለሁ። እንዴት መርዳት አለብን፣ ወደ ራሳቸው ቋሚ የሆኑ ነገሮች እንዴት ማመቻቸት አለብን የሚለውን ነገር ከከተማ አስተዳደሩም የሶ ከተማ አስተዳደርም ቢሆን ጋሻሊን እነዚህ መልካም አባት ሐውልት በሚቆምላቸው ፋንታ ዛሬ የሰው ቤት ጥገኛ ሆነው ሊሰሩ ይገባሉ ወይ? ንጉሦቻችንን መልካም ሰዎቻችንን የከተማ አስተዳደሮች በዚህ ልክ ነው ወይ እነሱን የሚገብሩት እነሱን የሚያወሱት ባፈ ታሪክ ብቻ ነው ወይ የሚለውን ከተማ አስተዳደሩም ሊያሰምርበት ይገባል። የበኩላችሁም ከሀገር ውጭም ያላችሁ ሰዎች አባታችን አሊ እንግዲህ አሁን ወቅታ ያለበት ሁኔታ ታሪኩን ጀብዱን የተናገሩ ናቸው። በጣም አሁን ድረስ ቀና ልብ ናቸው። እኛ እንኳን በመግባችን ላይ ስንገባ እንደው ካልበላችሁ ትዝታችሁ ካልሆነ ካላፈራችሁ ሻይ በዳቦ እንኳን በልታችሁ ነው እንጂ አሳባችሁን ማጋራችሁ ብለውን እንደው ራሱ አይሆንም ብለናቸው። እንግዲህ አሁን ድረስ መልካምነታቸው፣ እጅ ሰጪነታቸው ያው ለራሳቸው እንዳይሆኑ ያደረጉ ናቸው። ኩሽናቸውም እንግዲህ ምንም የጋራ ቢሆንም በጣም የዘመነ አይደለም። አሁንም በእንጨት በጭስ ውስጥ ተጨናብሶ ነው። እንግዲህ ሌላ እንደው ህዝቡ ለህዝቡ ለሚመለከተው አካል እንደው ድንገት እንዲህ ቢሆንልኝ የጤና እክል ካለ ችግር ካለ የሚሉትን ማስተላለፍ የሚችሉትን ነገር እንደው። ጋሽ አሊ እንደው ምንም የጤና እክል አለ? አንድ ጊዜ ማነው ነው አዲሱ ቀበኔሳ፣ አሁን አልኩ አዲሱ ቀበኔሳ ነው የማመሰግነው። አለ አንድ ጊዜ ኦፕሬሽን ሊደረግ ገንዘብ ሰጣና፣ አሁን ኦፕራሽን ሲያደርጉኝ ማለት ነው፣ እሺ እንትን አስቀርቶብኛል። አንጀት ቀርቶ አሁን ይነፋኛል። የነገር ኮይል የዛን ቀን መሰብሰብ ሲገባቸው እሱ ነው ያስተባበረው። ይሄ አንጀት ውስጥ የቀረው ኦፕራሲዮን አለ እንትን መሰብሰብ ሲገባው አፈረተከ አንደው አንጀት ቦታው ለቋል። አው አሁን ሻው አሁን ይደረጋል። አው ያለው ወጣቱ እሱ ነው። ሆዶትናውን እየነፋው ያቺ ነች እንጂ አሁን ሲተኛ ይገባል። አሃ ስተኙ ይገባል። ሲንቀሳቀሱበት እና አሁን ይሄንን ምን አሉት ዶክተሮች እና ይጋል ዮሐንስ ጫላ፣ አሁንም ባልኩ ዮሐንስ ጫላ፣ እሺ ትልቅ ቦታ ያሉት እና ዮሐንስ ጫላ አለ፣ አብደላ ባባንጋ አለ፣ ጥቁር አንበሳ የአዲስ አበባ የጤና ኃላፊ ዮሐንስ ጫላ አለ። ይሄ ሁሉም ታስተባብሩት የሚደረግ ነገር ነው። ምን ችግር የለም እሱ ስለዚህ ቢሰራ ወደ ቦታው መስተካከል ይችላል። በጣም ያሳዝናል። እንግዲህ ከዚህ በፊት የጤና እክል ገጥሞኛልና ኦፕራሲዮን በመሆንበት ሰዓት ጋሻ ላይ ያሉት የአንጀት ያንጀት ቦታውን ያለያዘ አንዱ የተወሰኑ የአንጀት ክፍሎች ተበተኑብኝና አሁን እሳቸው እንደው በፎቶ ያስገባላቸዋለሁ። ሆዳቸው በጣም ተነፍቷል። ይነፋና ያስቸግረኛል፣ ግን ያንን ነገር ተመልሶ መሰብሰብ ይቻላልና ጤና መሰራት ነው እና የጤና እክል አለብኝ ግን፣ አሁንም ከመስራት ወደኋላ አልታገድኩም እና የታገልኩ ነው። እናንተ ግን ደጋግ ኢትዮጵያውያን እንደው እንደው እንደው ጤናዬንም መመለስ ብትችሉ እባካችሁ እባካችሁ። እንግዲህ ስልካችንንም የእሳቸውንም አካውንት አስቀምጣለሁ እሳቸውንም ማናገር የምትፈልጉ ሰዎች ካላችሁ በይበልጥ ያላቸውን ስሜት እንደው እንደው ለማለት ያክል ነውና በጣም የሚያሳዝን የታሪክ ፍሰት ነው ያለው። ጋሻሊ እንግዲህ ወደ ማገባደጃው ጠይተናል። አባታችን ባለብዙ ታሪኩ፣ ባለቀናው ልቡ እንግዲህ ባለአጭር ቁመቱ አባታችንን ሁልጊዜም እኛና አካባቢዋ በጣም የምንወደው በጣም የምናከብረው ንጉሳችን የመልካም ሰው ተምሳሌታችን ነውና እንደው በመጨረሻ ጋሽዬ ማስተላለፍ የሚፈልጉት ነገር ካለ እንደው ለህዝቡ እንዲህ መረዳት ምንም ያለውን ነገር እስቲ እውነቱን ተናገሩና መልእክቶትን አስተላልፉና። እና መልእክቴ ምን እንደሆነ ያውቃል። የራሴ የሆነው ነገር የሁሉ ትውልድ ያፈራውበት የወንድሜ ልጆች እንኳን ለራሴን አላውቅም። ይሄን ትውልድ ናፈራዎት። አሁን ያቺ ትውልድ ወደ ስራ የገባ ነው። ስራ ያለው አለ፣ ባለስልጣን ሆነ አለ፣ በነጋዴ ሆነ አለ፣ ባሮፓ ውስጥ ያሉ አለ፣ ወብዛት ሶደረብ ያሉ፣ ዱባይ ያሉ ይሄ ሁሉም የኔን ትውልድ ይህ ትውልድ እኔን አሁን መታገደግ አለበት። ለጤናዊ ውክል ሳይሆን ዮሐንስ ጫላም አሉ። ይህን ትውልድ ለራሴ መሆነው ነገር የማዳከም ደረጃ ደርሻለሁ ነው። አሁን ሁሉ ትውልዱ ታደገኝ ነው። በጣም እናመሰግናለን። በመጨረሻም ያሉት እንግዲህ እናንተ ደጋግ ያፈሯችሁ ህዝቦቼ ልጆቼ፣ በተለያዩ አውሮፓ ሀገራት ያላችሁ በዓለም ሀገራት ዙሪያ የምትገኙ እናንተ ደጋግ የወሊሶ ህዝቦች በእጄ የበላችሁ እጄ እዳ ያለባችሁ እናንተ ያጎረስኳችሁ ልጆቼ፣ እኔ ጤና እክል አለብኝ። በጣም ሆዴ ኦፕራሲዮን መሰራት አለበት። እነዛን እነዛን ጨምሮ በጣም እንትን ውስጥ ስለሆንኩኝ የእናንተ ድጋፍና እገዛ ያስፈልገኛል። እና እስካሁን ያፈራሁት እናንተን ነው። እናንተን ትውልድ ነው። ያለሁበትን ሁኔታ ነግሬያቸዋለሁ። አሁንም ትርፌ ጋር እየሰራሁ በዛው በሻይ ቡና ውስጥ ነው ያለሁትና እባካችሁ እገዛችሁ ያስፈልገኛል። በምትችሉት መጠን አይዞህ ከጎንነኝ በሉኝ ብሎና አልጋሻሌ እናንተም እንደማታሳፍሩኝ ባለሙሉ ተስፋ ነኝ። ስለነበረን ቆይታ ጋሽዬ በጣም አመሰግናለሁ። እግዜር ያክብርልን ሰላም ይስጥልን ብያለሁ።